በአዲስ አበባ ለአራት ቀናት ሲካሄድ የቆየው ሁለተኛው የምስራቅ አፍሪካ ጥበባትና ባህል ፌስቲቫል በድምቀት ተጠናቋል። ከኢትዮጵያ ጨምሮ ከተለያዩ የምስራቅ አፍሪካ ሀገራት የመጡ የባህልና ጥበባት ልዑካን የሀገራቸውን ባህል የሚያሳይ ስራ በስፋት አቅርበዋል። ፌስቲቫሉ የጥናትና ምርምር ሲምፖዚየም፣ የሰርከስ ትርኢት፣ ባህላዊ ሙዚቃዎች፣ ፊልም፣ የዕደ ጥበባት ውጤቶችን ጨምሮ በርካታ ትዕይንቶች ያስተናገደ ነበር። የባህልና ስፖርት ሚኒስትሯ ሸዊት ሻንካ ፌስቲቫሉ በምስራቅ አፍሪካ ሀገራት መካከል የህዝብ ለህዝብ ትስስር ለማጠናከርና አንድነትን ለመፍጠር ከፍተኛ ሚና እንደነበረው ተናግረዋል። የስምንቱ ምስራቅ ባህል ቡድኖች እና የኢትዮጵያ ባህል ቡድኖች ከሁሉም ክልል ከከተማ የመጡት አንድ ላይ ትዕይንት ሲያሳዩ ያለ ቋንቋ፣ ያለ ባህል ልዩነት ሁላችንም በስሜት ተነስተን በጋራ ያከበርንበት እዚህ ዘርፍ ትልቅ አቅም እንዳለም ጭምር ያየንበት የቀጠና ህዝብን አብሮነትን ለማጠናከር ቀጠናዊ ትብብርን ለማሳደግ በህዝቦች እና በአገራት መካከል መተማመንን ለመፍጠር እነዚህ አይነት ዝግጅቶች በጣም ወሳኝ ናቸው። ፌስቲቫሉ ኢትዮጵያ ያሏትን የባህል ጸጋዎች ያስተዋወቀችበት ነበር ያሉት የባህልና ስፖርት ሚኒስትሯ ሸዊሻንካ በስኬት ማጠናቀቅ ተችሏል ብለዋል። ኪነ ጥበብን የበለጠ መጠቀም እንዳለብንና ያለን አቅም አውጥተን መጠቀም እንዳለብን፣ እኛም ይሄን ጉዳይ ስትራቴጂካሊ ለመምራት ጥናትና ምርምርን በማድረግ ስትራቴጂ ማዘጋጀት እንዳለብን ትምህርት የወሰድንበት፣ እኛ ያዘጋጀነው ፌስቲቫል በጣም ስኬታማ፣ ኢትዮጵያ በባህል ዘርፍ ያላትን አቅም በደንብ አጉልተን ያሳየንበት፣ ቀጠናው ላይ ያለንን ሚና በደንብ አጉልተን ያሳየንበት ትልቅ ዝግጅት ነው ያደረግ ነው። ፌስቲቫሉ ቀጣይነት እንዲኖረው መግባባት ላይ መደረሱን የገለጹት ሚኒስትሯ ይህም የቀጠናውን ብዝሃ ማንነት ለማስተዋወቅ ያግዛል ብለዋል። የሚኒስትሮች ፎረም ደግሞ ኢትዮጵያ እንድትመራም ጭምር የመጡ ምስራቅ አፍሪካ ሀገራት የመረጡበት ቀጣይ የጋራ ምንሰራቸው ጉዳዮች ለይተን የስምምነት ማዕቀፍ ኖሮን በጋራ መግባባት በጋራ እንሰራለን በሚልም ጭምር አንዴ ተጀምሮ የሚቆም ሳይሆን ዘላቂ ሆኖ እንዲቀጥል እያንዳንዱ አገር ከራሱ ነባራዊ ሁኔታ ሕዝብን አንድ በሚያደርጉ ጉዳዮች ላይ የተለያዩ ፌስቲቫሎች ማዘጋጀት እንዳለብን የተግባባንበት፣ ይሄኛው ፌስቲቫል ግን እንደ ኢትዮጵያ አስተናጋጅነት ዘላቂ አድርገን የምናዘጋጀው ይሆናል። በዚህ ፌስቲቫል ኢትዮጵያን ጨምሮ ሌሎች ዘጠኝ የምስራቅ አፍሪካ ሀገራት ተሳታፊ ነበሩ።